ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? በሙላው አለም ዳርቻ ያላችሁ ማለት ነው፣ የሰው ዘር በሙሉ በያላችሁበት፣ ሰላማችሁ ብዙ ትርፍ ይበልል ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ሰርች ማሳያችሁ ማለት ነው። ይጠቅማችኋል ብዬ አስባለሁ ማለት ነው ውዶቼ። እዚህ ጋ ጀንጀቢል አለኝ ማለት ነው። እዚህ ጋ ደግሞ ህያራ አለኝ ማለት ነው። እዚህ ጋ ደግሞ በግዶኔስ አለኝ ማለት ነው። እንግዲህ እንዴት እንደምሰራ እዚህ ይሄ ደግሞ ሎሚ የተጨመቀ ሎሚ ነው ማለት ነው። ሎሚ ነው ውዶችዬ እና መኪና ዝ አቅርብ ያለው ማለት ነው። እንዴት እንደሆነ አሳያችኋለሁ። ምክንያቱም ይሄ ለምንድን ነው የሚጠቅመው ብትሉ ማለት ነው ለብዙዎቻችሁ ይጠቅማችኋል ማለት ነው። ሰርታችሁ ሞክሩት። እኔ በየቀኑ የምሰራው ነው ማለት ነው። ምክንያቱም ኮላሊት በሽታ አለብን ለምትሉ የልባችን ስር ያመናል ኮላሊት በሽታ አለብን እያላችሁ ለምትሉ ፍቱን መፍትሄ መድሃኒት ነው ማለት ነው። እሱን ተጠቀሙ ማለት ነው። እኔ ሁሉ ጊዜ ሴትዬ ትጠቀማለች ና ሁሉ ጊዜ ነው ምሰራላት እና ኮላሊት በሽታ ላለበት መድኃኒት ነው ማለት ነው። ሁስብራ አይደለም በጉዶኔስ ነው መሆን ያለበት። እና ህያር ጅንጀቢል የሚሰራውን ቀደር ያህል አሳያቸዋለሁ። ይሄ ሁሉንም አልሰራም ማለት ነው ውዶቼ ይሄንን ይመስላል ማለት ነው። እኔ የምሰራው ይሄንን ነው። የዚህን ቀድር ያህል ይበቃናል ማለት ነው። ይሄው ሁሉንም አንሰራም ማለት ነው። ትንሽ ነው የሚበቃን፣ አያችሁት አይደለ? እነዚህ ናቸው ማለት ነው። ይሄንን የምትጠቀሙስ ማታ ልታኙ ስትሉ በትንሽ አንዳንድ ስኒ፣ ከዚህም ግማሽ ይበቃችኋል ማለት ነው ያኔ የዚህም ግማሽ ይበቃቸዋል ማለት ነው፣ ውዶቼ ብቻ ለምሱ ያህል ማታ ራት በልታችሁ ምናምን ጨርሳችሁ ልትተኙ ስትሉ አንድ ስኒ ይጠጡ ማለት ነው። ትንሽ በእንደዚህ ግማሽ ሊሆን ይችላል ማለት ነው። እንደገና ደግሞ ጠዋት በባዶ ሆዷችሁ ምግብ ከበላችሁ በኋላ አይሆንም። ጠዋት እንደገና ደግሞ በባዶ ሆዳችሁ ትጠጡታላችሁ ማለት ነው። እና መፍትሄ ታገኙበታላችሁ። ጥሩ ነው ማለት ነው። ደግሞ ጀንጀቢል ያኔ ውፍረት ይቀነሳል። ጀንጀቢል መቀነስ ስለምትፈልጉ ለማትፈልጉ ግን ጀንጀቢል ያኔ መድኃኒት ነው። ግን ያኔ ኪሎ ይቀነሳል ማለት ነው። ትንሽዬ ሎሚ ታደርጉበታላችሁ፣ ሳታበዙ የጀንጀቢሉ ጣዕም እንዳይሄድ ማለት ነው። ሎሚ ከበዛበት አሲር ጁስ አለ አይደል? እንደዛ ጣዕሙ በጣም ቆንጆ ነው የሚሆነው እላችኋለሁ ማለት ነውና ግን ሳታበዙ ትንሽዬ ብቻ ነው የምጨምሩት፣ ሎሚ ማለት ነው። አሁን ይህንን በመሰለ ከተፌዋለሁ፣ ወልዶቼ፣ እዚህ እጨምረዋለሁ ማለት ነው። አዳጥቤ፣ ሰካፍዬ ጨርሻለሁ። ይህንን እጨምራለሁ ማለት ነው። አሁን እፈጨዋለሁ ማለት ነው። አያችሁ አይደለ? አሁን ጨርሰዋል ማለት ነው። አንድ እጄ ስለሆነ ይቅርታ ማለት ነው። እንደዚህ አጥርቄ አጣላዋለሁኝ፣ እመለሳለሁ፣ ይመለሳለው። አንድ እጄ ስለሆነብኝ ማለት ነው። እንደምታው ታያችሁ ጨምቄ ጨርሻለሁ ማለት ነው። ይህም በመሰለ መልኩ እንዳሳየኋችሁ ያንን ሁሉ ያሳየኋችሁን አይደለም የፈጨውት። እንዴት እንደሆነ እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው። ይሄን ይመስላል። አሁን አብረን እየሰራ ነው አሲርት ማለት ነው። እንዲያልኳችሁ ኩላሊት በሽታ ያመናል ለምትሉ ይሄን ሰርታችሁ ሞክሩት። እራት በልታችሁ ከጨረሳችሁ በኋላ ልተኙ ስትሉ ጠጡ። ከዛን ደግሞ በባዶ ሆዳችሁ አንድ ከዚህ ማለት ነው አንድ ስኒ ራሱ በቂ ነው። እኔ ራሱ አታብዥ ትንሽ እያለች ነው ሮበን ይበቃል ማለት ነው ውዶችዬ። እምቢ ብላኛለች፣ በእንትኑ አልወጥም ብሎኛል። ስለዚህ ስላሳያችሁ ሳያችሁ አይደል በቂያችሁ ነው ማለት ነው። የእንትኑ ጣዕም እንዳይሄድባችሁ ይህን ታቀላቀሉታላችሁ እንደዚህ አድርጓችሁ ከዛ አሁን ይሄ ይሄን ይመስላል ማለት ነው። እየሰራ ነው ጁሳችን ይሄንን ይመስላል እንዳልኳችሁ ኩላሊት ያመናል ለምትሉ ነው ማለት ነው። ተጠቀሙት በባዶ ሆዳችሁ እና ለታኙ ስትሉ ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሆኖ ማለት ነው። ሎሚ አታብዙበት፣ ለመድኃኒት እንትኑ እንዳይጠፋ ማለት ነው። ጀንጀቢሉን እንትኑ ያለበት ማለት ነው። በተረፈ ጣሙ ምናምን እውነት ቆንጆ ነው ማለት ነው። ጀንጀብል እኔ ማረር የሆነ እንትን ይመስለኝ ነበርና በጣም ቆንጆ ነው እውነት ለመናገር ማለት ነው። በቃ የበቃ ፍሪጅ የሆነ አሲር እንትን በሉት ማለት ነው። እና ሞክሩት፣ ትወዱታላችሁ። ላይክ ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ፣ ተቀላቀሉ። በኮሜንትም ከች ከች ከች በሉ ማለት ነው። የዛሬው እንግዲህ ይሄንን ይመስላል። ላይክ ማድረጋችሁን አትርሱ፣ እናንተም ሞክሩት ማለት ነው። አመሰግናለሁ፣ ጨርሻለሁ። ይሄን ይመስሉ ነበር ቆይታችን። ላይክና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።